የአቤል እናት ማሜት ተለውጣለች፣ በጣም በብዙ ነገር፣ በገጸ ባህሪ ማለትም በዚህ በስታይል በልብስ በምናምን ነገር፣ በጸጉር ብቻ ሳይሆን በባህሪም ተለውጣለች። እንደምናውቀው የመለወጧ ምክንያት ምንድን ነው? አቤልስ እንደዚህ ርብቃን ያፈቀረበት ምክንያት ምንድን ነው? እንዲሁም ደግሞ እዩም ከመቴ ያለውን ግንኙነት አቁሟል ማለት ነው። እንደውም መቴን አይንሽን ላፈር ብለዋታል። ይሄ ሲሆኑ ለምንድን ነው የሚሉትን ነገሮች የምናየው ይሆናል ማለት ነው። ሰላም ሰላም ውዶች፣ ይሄ እንዴት ናችሁ? ሰላማችሁ ይብዛለኝ፣ ያላችሁበት እንኳን በሰላም መጣችሁ። ወደ ቻናላችን ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ቤተሰብ የሆናችሁ ደግሞ ላይክ ማድረግ አትርሱ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት ተወዳጁን ርብቃ የተሰኘውን ድራማ ነው ማለት ነው። በዚህ ድራማ ብዙ ነገሮችን የምናይ ይሆናል። እንግዲህ በዚህ ክፍል ማለትም ቀጣዩን ክፍል ላችሁ መጥቻለሁ። ይሄ ምንድን ነው የሆነው? ማሚቲ እንግዲህ በጣም ተለውጣለች ማለት ነው። ጭራሽ ባስ ብላ ርብቃን በጥፊ ጠርቅማታለች። በዚህም አቤል በጣም ተናዷል። ጭራሽ በጥፊ በጥፊ መታችሽ ማሚ አንቺን ርብቃ እንዴት ለምን ብለዋል ማለት ነው። እንግዲህ ማሚ የመታቻት ወረቀቱን አምጭ ብላት ነበረ። ርብቃ ደግሞ ወረቀቱ የላትም ከየት ታምታው። ምክንያቱም ወረቀቱን ደግሞ አቤል ቀዶታል ማለት ነው። ይሄ ወረቀት አደለ ምክንያቷ፣ በዚህ ወረቀት ምክንያት አደለ የምትጮህብን፣ ስለዚህ እረፍት ታድርግ ብሎ አቤል ወረቀቱን በጫጭቆ ጥሎታል። ይህንን ደግሞ ማሚት ያታቅም። ስለዚህም በጠዋት መጥታ ርብቃን አስጨንቃታለች ማለት ነው። ምንድነው ያለች የት አለ ወረቀቱ? ወረቀቱን አምጪ እስካሁን ድረስ ያልፈረምሽበት ምክንያት ምንድን ነው? ምን አለበት ከልጅ ሕይወት ውልቅ ብትወጪ ብላታለች። እናም ደግሞ እስካሁን ድረስ የተኛሽ ዋንች ጋድሜ አንቅልፋ ምን ለማለት ፈልገሽ ነው ብላ በጣም ነው የጮችባት። እንግዲህ ርብቃ ሙ ማምዬ ነጋ እንዴ አላየሁት ጎኘ ነው ስትላት፣ አይ ገና ነው ሌሊት ነው ተኝ። ምን ትመስላለት እቺ ከልጅ ሕይወት ውጪ እያለች ተቆጣታለች። እንዴት ግን አቤሌት ነው ለምን አልቀሰቀሰኝም ስትል፣ ጭራሽ ገረድሽ አረግሹ እንዴ ልጄን ምን ትመስላለች? እቺ እያለች በጣም ጮኋለች። ሬችም እንግዲህ ለአቤል አቤል ማሚ ምን ሆና ነው ምን ነግቷት ነው እያለች ጠይቀዋለች። አቤልም አራሬች የአንቺ ጥያቄ ብቻ አይደለም የሁላችንም ነው። ማሚን የነካትን ነገር አናውቅም። ምን እንደሆነችላ ማወቅ አልቻልንም። ለምን እንደዚህ እንደምትሆን ለምን ህፃን ህፃን እንደሚያጫውቷት ለምን እንደዚህ ባህሪዋም፣ ምንዋም፣ ልብሷም ሁሉ ነገሯ ለምን ቄሪር ልውጡጥ እንዳለ አላውቅም ብሏለኝ እናም አቤል ማሚ ምን ብሏታል? ማሚቲ ለምን እንደዚህ ትሆኛለሽ? ሲላት ማሚቲ እኔን ማሚቲ ብላ በጣም ተናዳለች። የተናደደችበት ምክንያቱም ለምን ለርብቃ ስትል እኔን ተናገርከኝ ነው። ለምን ሚስቴን በጥፊ ትመቻታለች ብሎ አቤልም እንግዲህ አምባጓሮ ፈጥሯል ማለት ነው። ማሚም ደግሞ በቤቴ እንደውም ነገ ትጸጸትበት አለ ከዚህ ክላስ ውጪ ብሏት ነበረ። እና ከዚህ ክላስ ውጪ ያልከኝን ይሄንን ቃል ነገ ትጸጸትበታለች ብለዋለች። ለምንድነው ትጸጸትበታለ ያለችው ካልን እንግዲህ ማሚ የምታውቀው አቤል የማያውቀው እንኳን አቤል ይህን ርብቃ ራሱ የማታውቀው ነገር አለ። ማሚ የመሰላት እዚህ ጋር ርብቃ የመጣችው አቤልን ለማጥቃት፣ ማለትም የእዩ እህት መሆኗን አውቃ፣ ግን በቃ እነሱን ለመበቀል አይነት እንደመጣች ነው ያሰበችው። አጋጣሚዎች በምን እንደምንገጣጠም አናውቅም። ስለዚህ ርብቃ እንደዚሁ አቤልን ሲማሩ ከኮሌጅ ነው የወደደችው። ለዛም እንግዲህ የቤት ሰራተኛውን አመጣለች ማለት ነው። አሁን ማሚቴ እንደምትለው ሌላ ምናምን ለበቀል እንዳልመጣች ግልጽ ነው፣ እኛ እንደተመለከት ነው ማለት ነው። እና አባቶች፣ የሆነ ሰው የሆነ አካል ባጠፋው እንግዲህ ልጆችን ጨፍልቆ መጨፍጨፍ ጥሩ ነው ብዬ አላስብም። ማሚቴ ደግሞ በመጀመሪያ አካባቢ እንደውም አቤል እና ርብቃ እንዲፋቀሩ አሁን፣ ማለትም ርብቄ ከድሮም ታፈቅረዋለች አቤል ግን ወደ እሷ እንዲጠጋ እሷ እንዲመለከት እሷን እንዲያፈቅራት ያደረገችው እኮ ማሜቲ ነበረች። እንደው እኮ ከሶስትና ከአራት ክፍል በፊት እኮ እንደ ርብቃ አማት አይነት ይስጠው ለሁሉም ሄዋኖች እያልን ሁላ ነበረ ማለት ነው። በጣም ደስ ስለምትል ስለነበረ አሁን ላይ ግን ገና ለገና የርብቃ አባት የድሮ ክፋት አለው የድሮ ምን አለው በሚል ተልካሻ ምክንያት ልጅቷን እንደዚህ ማለት ከሚያፈቅራት ሰው ለመለየት መሮጥ አግባብ አይደለም። ማሜቲ ማለት ነው። ማሜቲ መረጋጋት አለባት በእውነቱ ማለት አቤል እና ርብቃ እንግዲህ በዚህ መልኩ በጣም እየተዝናኑ በጣም ደስ ብሏቸው፣ አቤልም እንግዲህ እንደ ዛሬዋ አይነት ቀን አይቼ ያላውቅም በጣም ነው ደስ እያለኝ ርብቅ፣ የአንችም ስለ ሳቅሽ ስለተደሰትሽ በጣም ደስ ብሎኛል ብሏታል። እናም የሄደበት ዋና አላማ አለው። እሱ ምንድን ነው? ለሪች ነግሯታል፣ እኔ ርብቃን ማግባት እፈልጋለሁ፣ እዛ ቦታ ላይ አግቢኝ ብዬ እጠይቃታለሁ፣ እንግዲህ አንችም ባለሽበት ቢሆን ደስ ይላል ብሎ ነው አብረሽን ሄጂ አላት። ማለት ነው ሪችን። ሪች ደግሞ አይኔ መሄድ አልፈልግም እናንተ ጥሩ ጊዜ ማሳለፍ አለባችሁ፣ እኔ በመሀል መግባት የለብኝም ብላው ነበረ እንዲ አንቺ እኮ ማለት እህቷ ነሽ። ስለዚህ እህቷ ደግሞ የእሷን ደስታ የምትወጂ ነሽ እና ታበረታቻታለች ማለትም ደግሞ ደስታዋ ደስታሽ ነው፣ ደስታችን ያንችም ደስታሽ ስለሆነ በደስታችን አብረሽን እንድትኖሬ ይፈልጋለውኝ እና እኔ የአግቢኝ ጥያቄ ጠይቃታለሁ ብሎ ነው ሬችን አስማምቶ ተወሰዳት ማለት ነው። ለዚህም እንግዲህ ርብቃም ተጠይቃለች። ታገቢኛለሽ ወይ ተብላለች። በእውነቱ አቤል ታገቢኛለሽ ወይ ብሎ ጠይቋታል። በጣም ነው ደስ የሚለው ከምታፈቅሩት ከምትወዱት ሰው እንደዚህ አይነት ዜና መስማት በጣም ነው ደስ የሚለው በገባው ብንጋ ባሌ ቢሆን ምክንያቱም እንግዲህ አስቡት መቲን ነበረ እሱ በጣም የሚያፈቅራት። መቲ ደግሞ በጣም ብልግና ያላት ልጅ ናት፣ ማለትም እሱ እንደሚያፈቅራት አይደለችም፣ ለመፈቀርም ዝግጁ ሆነ ሴት አይደለችም። እንግዲህ አቤል እሷን ወዷት ነበረ፣ ከልቡ ነበረ ያፈቀራት ማለትም መቲን ማለት ነው። ነገር ግን መቲ ለፍቅር የምትሆን ልጅ ሆና አልተገኘችም። ስለዚህም አቤል ደግሞ ርብቃ የሰጠችውን ፍቅር ተቀብሎ እሱም ደግሞ ፍቅሩን ገልጾላታል ማለት ነው። እዩ እንግዲህ እዚህ ጋር እንደምንመለከተው እዩ ለማሚቲ ማሚቲ፣ እንዴት ነው ነገሩ? በጣም እኮ ተለውጠሻል፣ በጣም ጨምረሻል። እኔ የምለው የመለወጥሽን ምክንያት ቢገባነ ጥሩ ነበር እያለ ሲናገራታ አንተ ዱር እየዝንብል እኔ አኩያ ተመሰልኩ እንዴ መብት መሰለኝ ብላለች ማለት ነው። በነገራችን ላይ ካሌብና ርብቃም ሪችም ሲገረሙ ምን ሁና ነው ምን ነክቷት ነው ሲሉ፣ እሱ ግን እንደውም አይ በቃ ጥሩ አደረገች እኮ እንዴ ያኛውን ፊት አየን፣ በጣም ረጅም ዘመን፣ አሁን ደግሞ ቀር ያለ እኒ እንጂ፣ እና ጥሩ ነው ያደረገችው፣ ምንም ለእኔ የሚደብር ነገር ሁኖ አላየወትም፣ እያለ ጭራሹንም ማሚ የምታደርገውን ነገር ሲያበረታታ ተመልክተናል ማለት ነው። እዩ እዩ ለምንድነው እንደዚህ እያደረገ ያለው ስንል፣ እዩ በነገራችን ላይ በጣም ህይወታችን ስሜት የሚሰማው ልጅ ነው። ምክንያቱ ደግሞ ማሚ አቤልን ነው ከፍ ከፍ በጣም የምታደርገው። በዚህም እዩ በጣም ይናደዳል። በጣም ማለት ነው። ስለዛ አሁን ላይ ማሚ እንደ ብድስ ያረጋት እንደዚህ ህጻን ህፃን ሲያጫወታት እሱ ደስ ነው ያለው። እንደውም እንደዚሁ ሁና ትቀጥልና ወረቀቴን አግኝቼ የልቤን ላሳቃ የሚል ይመስላል። እና በመሀል መቲ መጥታ ነበረ መቲ የመጣችው ደግሞ ምን ለማድረግ ነው አቤልን ለማግኘት ነው ምክንያቱም እዩ ምን ብሏታል ያ ወረቀት እስካልተገኘ ድረስ የኔና አንቺ ፍቅር እዚህ ጋር ያቆማል ብሏታል ፍቅራቸው ደግሞ እዚህ ጋር እንዲያቆም አትፈልግም እንዲቀጥል ነው የምትፈልገው ስለዚህ እንዲቀጥል ደግሞ አንድና አንድ ማድረግ ያለባት ብላ የምታስበው ምንድን ነው አቤልን በአካል አግኝታ ይቅርታ መጠየቅና ወረቀቱን እንዴት አድርጋ ማውጣት እንዳለባት ማሰብ ነው ማለት ነው። ያን ለማድረግ ደግሞ ምንድን ያደረገችው ወደ አቤል ቤት መጥታለች። እንግዲህ ወደ እና አቤል ቤት የመጣችው የአቤል ስልኩ አልሰራም ስላላት ነው። አሁን ላይ የአቤል ስልክ ስትደውል ወይ አይሰራም ወይ ደግሞ ከሰራ ከአንዴ ሙለቴ እየጠራ አያነሳላትም ማለት ነው። ለዛ ነው መቲ ወደ ቤት የመጣችው። እና አቤል ደግሞ ሪችን ጠርቶ ሪች ጋር ተገናኝተው ነበረ ያወራትም ለሪች ስለዚህ ጉዳይ ነው ማለትም አሁን ላይ እየተፈጠረ ያለውን ነገር ቤት ውስጥ ታውቂያለሽ ስለዚህ በዚህ ምክንያት ደግሞ ርብቂ በጣም እየተጎዳች ነው ማሚ ምን እንደሆነች እኔም አላቅም ማንም የገባው ሰው የለም ብቻ ቀይርር ብላ ተቀይራለች እና ርብቃ ላይ ግን በጣም ጫና ፈጥሯል እና ርብቃ በጣም እየተሰቃየች ነው ጭራሹን ደግሞ ዛሬ ማሚ በጥፊ መትት እናም ርብቃ በጣም ከፍቷታል። ማሚ በጥፊ ስለመታቻትና እና እውነት ለመናገር እኔ በዚህ ልክ ማሜን ጠብቄ አላውቅም። ምን እንደነካት ማየን እናቴን አላውቅም። ስለዚህ አሁን ላይ እሷን ይዤ፣ ማለትም ይዣት መውጣት ፈልጋለሁ ርብቃን። መዝናናት አለባት። አይምሮዋ መረጋጋት አለበት። በዚህ ልክ ማሜ ጭራሽ ዛሬ ምንድን ነው ያለችው፣ እንግዲህ እንደተመለከትነው ማለት ነው ከሚስቴ ራቂ ሚስቴ ጭራሽ እንኳን አደለም መጥፊ እንድትመለከቻት ራሱ አልፈልግም ከዚህ ክላስ ውጭ ል ብሎ ነበረ አቤል በዚህ ጊዜ እንግዲህ ማሚ መለሳለታለች ይህንን ቃል ነገ የግር እሳት ነው የሚሆንብህ እንዴት ነው እኔ እናትህን ውጭ ከዚህ የምትለኝ ታያለህ እንደውም ጨዋታው በደንብ እንዲቅጠ ኳስ አቀበልከኝ። ስለዚህ አሁን ላይ ከኔ ጋር መግጠም ምን አይነት እንደሆነ አሳያችኋለሁ። በተለይ አንቺ ከዚህ ብትወጪ ነው የሚሻለች። ከልጄ ህይወት እስካልወጣሽ ድረስ እኔ አልፋታሽም። ስቃይሽን ነው ማበላሽ። ገና ምን አይተሽ! አስቡ እንግዲህ በጥፊ መተታት፣ እንደዛ ጮኸባት። ገና ምን አይተሽ ርብቃ፣ ገና ምን አይተሽ፣ ገና ተጀመረ ብላለች ማለት ነው ማሚ። አቤል መልሶላታል። እንዴ ማሚቲ፣ ምንድን ነው የተፈጠረው ምንድነው? ያደረገችሽ እንደ ለምንድነው የማትናገሩ? ችግርሽ ምንድነው? ከርብቃ ከሚስቴ ዞር በይ፣ በቃ ተያት፣ ይላታል ማለት ነው። በጣም ከባድ ነው። በነገራችን ላይ እንደዚህ ቤተሰብ ጣልቃ ሲገባ በባልና ሚስት ጉዳይ፣ እሷ ነበረች እኮ በጭራሽ ርብቄ፣ የኔ ርብቃ፣ የኔ ርብቃ እያለች ላይ ሰቅላት የነበረችው እሷ ነች። በእርግጥ ያንንም እንኳንም አለች፣ እንኳንም የኔ ርብቃ፣ የኔ ርብቃ ብላ ሁለቱ እንዲዋደዱ አደረገች። አሁን ላይ ሁለቱ ይፋቀራሉ። እሷ ነች እንግዲህ የጠላቻት ርብቃን የጠላችበት ምንም እንኳን የራሱ የሆነ ምክንያት ቢኖራትም ያን ምክንያት ግን አቤል አላወቅም ማወቅም አይፈልግም። በቃ ወዷታል። አሁን ደግሞ ጭራሹንም የፍቅር ጥያቄ አቅርቦላታል። ታገቢኛለሽ ወይ ብሏታል። እንግዲህ ይህንን ሲጠይቃት ቃት እሷም የመለሰችው መልሰ አለ ሬችም ተቀበይው እንጂ ማለትም ርብቃ እንግዲህ ያላገባህም አቤል ነው ያለችው። ይህንንም ያለችው ሳትወደው ቀርታ አይደለም። ከመውደድም በላይ ከፍቅርም በላይ በጣም እስክትሞት ነው የምትወደው። እንግዲህ ይህንን ያለችበት ምክንያት ግን ምንድን ነው ካልን፣ ርብቃ ይህንን ያለችበት ምክንያቷ ማሚ ነች። ምክንያቱም ማሚ እንግዲህ ማሚ ከልጅ ሕይወት ውጪ ለተቀደደው ወረቀት ማለትም እንግዲህ ራሷ ናት ያጋባቻቸው። ባይዘወይ ራሷ አጋብታ ራሷ ደግሞ አሁን ተፋቱ እያለች በጣም ችግር እየፈጠረች ያለች ሴትዮ በዚህ መልኩ ተቀይራ ሌላ ሰው ሌላ አካል ሆናለች። በነገራችን ላይ እኔ ለካ እንደዚህ ይቀይራል ሰው። ከባድ ነው በጣም በጣም እና ንዴት ቢኖር ቁጨት ቢኖር የበደሉት በደል ቢኖር ብዙ ነገርም ቢኖር እኮ በዚህ ልክ መቀየር ግን አግባብ አይመስለኝም። እንደ ግል ማለት ነው እንግዲህ። ግን ማሚ በዚህ መልክ ተቀይራለች ማለት ነው። ጭራሹንም ከቤቴ ውጡ ለማለት ደቂቃዎች የቀሯት ነው የምትመስለው። በጣም ነበረ ስትቆጣ የነበረው ከዚህ አንጻር፣ እና በጣም እየተቆጣች ርብቅዬ፣ እኔ ርብቅ አስትላት የነበረችዋንም በጣም ስታወርዳት፣ ስትቆጣ፣ ስትጮባት ብዙ ነገር ስታደርጋት ስለተመለከተች ነው አሁን ላይ ርብቄ አይ አልፈልግም ያለችው ማለት ነው፣ እንጂ አቤልንማ ወዳው አፍቅረው አይደል እን እንደውም የሌለችበትን ማለትም የማይመጥናት ቦታ ማለት እንግዲህ ስራው ማለት እንግዲህ ሁሉም ሰው መስራት ምንም ማለት አይደለም። ግን ሳታጣ ሳትችግር የቤት ሰራተኛ ነ ብላ ገብታ በዚህ መልክ ያኔ እንኳን ብዙ ነገር ሲያደርሱባት፣ መቲና እሱ ራሱ አቤል ብዙ ነገር ችላ ተቋቁማ እስከዚህ ሰዓት ድረስ የቆየችው ርብቄ ለምንድን ነው ፍቅሯን ብላ ነው ይህንንም ፍቅር እንግዲህ እንዲቀጥል የማሚ አስተዋጽኦ ነበረበት ማለትም ማሚ ርብቃን በጣም ነበረ ነገር ግን አሁን ላይ ምንም እንኳን ማሚ የፈለገችውን ብታደርግም እነሱ የሚያምር ቦታ የሚያምር ጊዜ የሚያምር ሁኔታ ላይ ናቸው በጣም ጥሩ ጊዜያትን እያሳለፉ ይገኛሉ ማለት ነው ርብቃና አቤል አቤል በጣም ደስ ብሎታል። እዚህ ቦታ ስለወሰዳት በህይወቴ አይቸው የማላቀው ሁኔታ በቃ አይቸው የማላቀው ጊዜ ነው እያሳለፍኩ ያሉት በጣም ደስ ብሎኛል ይላታል። እሷም እንግዲህ ደስታዋን ትገልጽለታለች ማለት ነው። በዚህ መልኩ በጣም እየተደሰቱ እየተዝናኑ በባህሩም እየተዝናኑ እየዋኙ አይተናል ማለት ነው። ይህ በጣም ደስ ይላልኝ፣ ምክንያቱም እሷም ካለችበት ሙድ እንድትወጣ ነው እሱ ይህንን ያደረገው። በተለይ ደግሞ እሱ ባያቅም እሷ በዚህ ሰዓት ነፍሰ ጡርነች ስለዚህ መጨናነቅ የለባትም። እንግዲህ ልጇንም ቼክ ለማድረግ እያሰበች ተመልክተናታል። እናም እሱ ግን አያቅም። እንደውም እሷ ባለፈው ምናላትኝ፣ እሱ ግን እኮ ርብቄ በጣም ጎበዝ ልጅ ነሽ ያን ሁሉ ነገር ግን እንዴት ታገስሽ ብዙ ነገር እኮ ግፍ ስናደርስብሽ ሲላ ጊዜ አይ መታገስ እኮ ዋጋ አለው። አሁንም እኛ ማሜን ብንታገሳት የትዕግስታችን ውጤት እንቀበላለን ብለዋለች ማለት ነው። እና ግን የመጨረሻ ያስቀየምከኝ ያኔ መድኃኒት አምጥተ ዋጭ ስትሌ ነው ብላለች። ማለትም ከምትወደው ሰው መውለድ ትፈልጋለች ማለት ነው። ለዛ አሁን ነፍሰ ቱር ነች እና የአግቢኝ የሚለውን ነገር ግን እምቢ ያለችው እሷ ለማሚ ስትል ነው። እሪጅ ተነጋግራ አግባብታ እሺ ብላ ትቀበላለች ማለት ነው እና ይህን ይመስል ነበረ። ቀጣዩን ክፍል በቀጣይ ይላችሁ ይመታ ይሆናል። ባይ ባይ ውዶች